ምክር፣ ለእህቶች ትቶሽ ለሄደ ወንድ አታልቅሽ። ሁለት ቀን ታለቅሻለሽ። ከሁለት ቀን በኋላ ግን ይቀየራል። ሁሉን ነገር ይቀየራል። ታስታውሸዋለሽ። ጸጸት ይመለሳል። ለምንድን ነው ጊዜን ያቃጠልኩት ብለሽ፣ ለዛ ነው የምታለቅሽው። ጓደኞችን የረሳሻቸው፣ የበደልሻቸውን ቦታ ያልሰጠሻቸው ሰዎች ሁሉ የዛን ጊዜ ያስፈልጉሻል። ቤተሰብም ያስፈልግሻል። ከነሱ ጋር ቁጭ ብለሽ መጫወቱን ማውራቱም ያስጠላሽ ይሆናል። ሁሉም ሰው እንደሱ ይመስልሻል። ውሸታሞችና ካዲዎች ይመስሉሻል። ከዛ በኋላ ግን ከሁለት ቀን በኋላ እየጠነከርሽ ነው የምትሄጂው። ጸጸት ብቻ ነው የሚቀርሽ። እሺ፣ ተመልሶ ቢመጣስ ትመልሺዋለሽ ወይ? አው፣ ትመልሺዋለሽ። ህልምሽ ድሮ ያንቺ ባል እሱ ስላልነበረ ህልምሽ ስላልነበረ ስህተትሽን ሁሉ የዛን ቀን ታውቂዋለሽ። ከዛ በኋላስ ተመልሶ መጥቶ አንቺ ሂድ አልፈልግህም ብለሽ እንድታስወግጁ መክርሻለሁ። አንቺም ታውቂዋለሽ፣ የዛን ጊዜ ጉልበት ይሰማሻል ቶች ለሄደ ሰው እንዳታለክሽ። አይዞሽ። ሰብስክራይብ አድርጉ። ይህን ምክር በጆሮአቸው አርጉት። ከማንም በላይ ራሳችሁን ውደዱ። ራሳችሁ ሆኑ።